ሰላም ጤና ይስጥልኝ። ውድ የአዲስ ዜና ቤተሰቦች በያላችሁበት እንደምን ቆያችሁ? እኛ በጣም ደህና ነን። ዛሬ ደስ በሚል ዜና ነው ወደ እናንተ የመጣ ነው። ፍቅርም ያው ቀልቧ የለም ተደነጋግጣለች፣ ግን እየለቀቃት መትል እንዴት ነው መኪና መናት አለቃቀሽም እንዲህ እግዚአብሔርን ግን ምን ያህል ስራ እንዳቀለለችልኝ እኔ ነኝ የማውቀው። እውነት ባሎች መኪና ያላችሁ ምሽቶቻችሁን አስለምዱ፣ በቃ ለራሳችሁ ለራሳችሁ ስትሉ። እኔ አሁን እዚህ ቁጭ ብዬ እንቅልፌን እናታረጋለሁ፣ ስፈልግ ስፈልግ ደግሞ ዛሬ የቃል ፈርኒቸር ፋይሎች የሚስተካከሉ ነበሩ። እነዚህ ፋይሎች ሳስተካክል አሬንጅ ሳደርግ ነበረ። ይህ ሁሉ የምን ውጤት ነው? የእኔ መንዳት ውጤት። አንዳት አጋጭዎች ወሬ ያየሽ፣ እቺ ጉድ! አሁንማ ወኔ ወኔ ወኔዋ በጣም ነው የጨመረው። በጣም ነው የመጣው። እረ በስማ ትደራርቧለች፣ ይገልጻል እንዴ። እኔ ግን የምፈራው ወደፊት ማለት ነው ያለ ጎማ መኪናውን ልንደው ምናምን በቃ ይችላል ምናምን። ከስር በኩል እግር ይወጣላት እና ከታች ከፍ አርጋ እንዴት ናችሁ ተናፋቂዎች ቤተሰቦቻችን፣ በጣም ነው የናፈቃችሁን። ዛሬ በጣም ደስ በሚል ዜና ነው የመጣ ነው መድነው፣ ደስ የሚል ነው ዜና። ከኋላም ሰው አለ ሰላም ቢያችሁ፣ ሀይ፣ እንዴት ናችሁ ክቡራን ክቡራን ክቡራን። ዛሬ የመጣናላችሁ ያው ትንሽ ጠፋ ብለናል እናውቃለን፣ ይገባናል። ትንሽ ስራ ውጥርጥር አድርጎ ስለነበረ ነው በያም ኬተሪንግ። እንደ ጅማሩ አይደለም እውነት ሁላችሁም እየደወላችሁ ያዘዛችሁን እንግዲህ ጥሩ አርገን እያስተናገራችሁ በጣም ደስተኞች ናችሁ። ነዳያን ማብላት የምትፈልጉ የነፍሳችሁን የሰማዩን ቤታችሁን መስራት የምትፈልጉ ኦርቶዶክሳውያን ካላችሁ እስክሪን ላይ በምታየው ስልክ እየደወላችሁ ደስ ያላችሁ ለአስር ሰውም፣ ለአምስት ሰውም፣ ለአንድ ሰውም ይቻላል። እኛ ቃላችሁን አክብረን ደስ ያላችሁ ቤተክርስቲያን ሄደን በስማችሁ በከስተማ ስማችሁ እንዘክራለን። ዛሬ የመጣ ነው እንግዲህ የቃልዬ ወንድም ያው እንግዲህ ሙሽራው በቀር በቀር ሙሽራ ነበረ። ቪዲዮውን እንኳን ከተጋቡት ትንሽ ረፈድ አደርገን ነበረ የለቀቀ የለቀቀ ከዛ በላይ ቆይተን ነበረ። ከዛ የናንተ ምርቀት እኮ ጠባይልም፣ በቃ ጠባይልም ወዲያው ስራውን ነው የሚሰራው። ምርቀታችሁ ጠባይልም ሄዶ የባለቤት የባለቤት ዬው ሆድ ውስጥ ልጅ አፍርቷል። መድሃን ያለም ክብር ምስጋና ይግባው እና እንግዲህ ልጁም ተጸንሶ አድጎ አሁን እግዚአብሔር ይመስገን ምን ሆኗል ና ተወልዷል ወይ ተወልዳለችዩዩ ደግሞ ከነሱ ከራሱ አባትዬው ምን ሰሚ ይሆናል በጣም ደስ ብሎናል። ትንሽ አስጨናቂ ነበረ ጊዜው። ጊዜው አስጨናቂ ነበር፣ የነበረው ትንሽ ከባድ ነበር። ግን እግዚአብሔር ይመስገን ሰላም ተገላግላለች። እየሄድን ነው፣ ልንጠይቃት። እናንተ ማብራችሁ ትጠይቃላችሁ። እንኳን ማርያም ማረችሽ። እንደው ይሄን ቪዲዮ የምትየው ሰዎች ሁሉ እንኳን ማርያም ማረችሽ ሳትሉ እንዳትወጡ፣ አይደለ እንኳን ማርያም ማረችሽ። እንኳን ሙስሊሞች ደግሞ እንኳን አላህ በሰላም ገላገለሽ እያላችሁ ብቻ በየሃይማኖታችሁ መርቁልን። እንግዲህ እየደረስን ነው

አሁን እዚች ውስጥ ለመግባት ነው። እናለም ተቀብጭ፣ ወደዚህ ልሽ፣ እንደዚህ አ ነይ፣ ነይ ትንሽ ወደዚህ፣ ትንሽ ነይ፣ እዚህ ጋር ይሻልሻል። ነይ እዚህ ጋር። ያው አዲስ ስለሆነ ትንሽ ትፈራለች። ይሄኛው ይሻልሻል፣ ሰፋ ያለ ነው። ነይ ወደዚህ፣ አ ወደ ኋላ ነው የምትገቢ። ነይ፣ አ ከዛ፣ ትንሽ የቱጋ? እሱጋ ይሄ ነይ። እሺ፣ በቃ ይኸው ቀላል መቶልሻል። ግቢ ሰነፍ፣ ግቢ አን አንቺ ሰነፍ ምን አልከኝ? ምን አልከኝ? ተፈተነሻል እንዴ? አወጣሽው እንዴ? አባቴ እንዴ! ተዘበራረቀ። መኪና ውስጥ አስገቢ ትለኛለህ ደግሞ ማለት ነው። ከሁሉም በላይ ወደኋላ ጠጋ አድርጌ እንዲህ መስታወቱ ላይ የተለጠፈሽ ምንድን ነው? የምትነጂው አንዳንዴ፣ እንዲህ ነው የምትነጂው፣ ለምንድን ነው ስለመ እውነት አይታየኝም አይታየኝም። እንደዚህ ሰው ቅብር ላለሁ እና ጭራሽ መሬቱ አይታየኝም በጣም። ዛሬ ሁለተኛ ቀኗ ነው። እቃ እየወረደ ነው። እኛ ደግሞ በምታድር ይመስሉን

አልፎ ነበር እኮ። ሰባት ላይ ነበረ ተሰባት ላይ ነበር እኮ። ወይኔ ወይኔ ወይኔ ወይኔ! እንኳን ደስ ያለህ። ያዝ ኮንግራ። የወንድ ሴት አባት ላልሰሙ እንዴት ነው የሴት አባት መሆን? እድለኛነት ነው። ለማር ለማር ነገር ነው። የሴት እንዴት ነው የሴት እንዴት ነው ነገር ነው። አሸኛት አይሻልም? ኮንግራጁሌሽን በጣም ነው ደስ ያለን። እንግዲህ ደግሞ ቀጣይ ደሞ ወንዱንም ሴቱንም ደግሞ ያምጣው። ቆየ ተባለ ነው መሙኗ እንኳን አብሮ ደስ አለህ አብዬ። አዎ እግዚአብሔር ይመስገን። ሁሉ በሰላም ሁሉ በሰላም አመሰግናለሁ። አብዬ አመሰግናለሁ። አሜን አሜን። ወደ ቤት እየሄድን ነው። ስልክ ሊያርፍ አልቻለም። በቃ በስልክ ተጨናንቋል። ወይ ወይ እንኳን ደስ አለ ወንድም አለ። እንግዲህ ሚስትህን በሌላ መኪና ሸኝተን እኛ ደግሞ ሰብሰብ ብለን ደግሞ ይህ መኪና እየመጣን ነው። ቀድመናቸው ለመድረስ እየሞከርን ነው። ለምን ቢባ ለምን ምትወጣ የነበረው ነገ ጠዋት ነበረ። እኔ ራሱ እራት ሰርቼ ይዤ መጥቼ ምሳቃ ይሆ ይዤዋለሁ ሳቃ ይዤ መጥቼ ያድራሉ ብዬ ስደርስ ልንወጣ ነው አላሉ። ከዛስ እኔ በለው ችግር የለም፣ አብረን እንዳለን ማሪክ ታክስረሽኛል። ምን መሳቀምን ኬተሪንግ የቤቱ ምግብ በጠቅላላ ነው ያሰብሽው። ከበደው ነው ቤት ገና ያው እሷን ለመቀበል ደስ እንዲላት የሆነ ነገርና አዘጋጀ ብሎ አስቦ ስለነበረ እሱን ያው እዛ እያሰራ ነው። እኛም ደግሞ ለማገዝ እነሱን ቅድመን ለመገኘት እየተባባጠም ያለ ነው። ኦልሞስት መኪናው እየሮጠ ነው ያለው በሁለት እግሩ ማለት ነው። በአራት እግሩ እየሮጠ ነው ያለው መኪናው እና ግን እንኳን ደስ አላችሁ። እንዴት ነበረ እስኪ ስሜቱ ነገር እስኪ፣ እንዴት ነበር? እንኳን አሁን ደስ አለን አኪሚቲ ግፖቹ በቀጠሮ አቀል በመጣ ነበር በቀጠሮዋ ቀን። ከዛ በቀጠሮዋ ማለችን ከዛሬ አታልፊም ብለን ገባን። ያው ሞከረች፣ በሰላም ልነኛ በቃ ቼክ አድርገን ወደ ቤታችን። ብላችሁ ጥል ጥል ብላችሁ ወጣችሁ? ወጣን። ከዛ እዛው ቅሩ ተባላችሁ? እዛው ቅሩ ተባልን። ደስ ብሎን ወተን። ደስ ብሎን ቀራ በጣም ብቻህን ብቻህን ትጋፈጣለህ። አልነገረንም ለኛ ይነገረን፣ በንጋታው ነው በንጋታው ማለት እዚሁ ነው የምትቆየው። በቃ ማለት አት መውለዱ አይቀርም ስትባል፣ በንጋታው ጠዋት ደውለህ እንዳይጨነቁ፣ የሁለት ልጆች እንዴ ምን ችግር አለው? አባትና እናት ናቸው። ያም ኬተሪንግ ስራውን ታውቆታላችሁ፣ የቃል ፈርኒቸርም ደግሞ። ያው የሚደውለውን ስልክ ከቡና ሆናችሁ ብታዩት አስቸጋሪ ነውና፣ ሁለት ስራ ሁለት ልጅ ከባድ ነው። ለዛ ብዬ አልደወልኩላቸው ጠዋት ከነጋ በኋላ ነው ደወልኩላቸው እንደዛም ሆኖ አላረፉ መጡ እንዴ ይሄን ፈርቼ ነበር ማታ ነው ያደወልኩላቸው ገመታው ለሊት ይመታለው ብዬ ሰላም ይተኝ ብዬ አልደወልኩም ለማንም አልደወልኩ ነበር ጠዋት ላይ መጡ የጀመራት ጠዋት ነው ጠዋት መጡ የጀመራት ጠዋት ነው በዛ ሰዓትም መጥተው ተገኝቶ ነበር ያው እግዚአብሔር በፈቀደ ሰዓት አዎ በሰላም ተገላግላለናለች እግዚአብሔር ይመስገን ወደ ማታ ላይ ነው የወለደችው አይደል ሴቶች በሌፋ ወንዶች በደልታ እና መስገን ተመስገን ተመስገን። በሰላም ተገላገለችልን ወንድ ልጅ ከነቃጭሉ ነው። መልካም ምኞታችን የተመኛችሁላት የተመኛችሁልን ቤተሰቦቿን፣ ቤተሰቦቼን፣ ሁሉንም ከጎናችን የነበራችሁትን በሙሉ እግዜር ያክብርልን። ጸሎታችሁ ተሰምቷል። ሁለቱም ጤነኛ ናቸው፣ ተመስገን። ምንም ነገር አያስፈልጋቸውም ተብሎ ያው አንድ ቀን ያደረችው በቃ የዛን ቀን አደረች። ያው ወጣ ነው ሻ ተመስገን፣ ልልልል ብለን እኛም ተቀብለናል። ደግሞ ሲታመር ማንን ነው የምትመስለው? እኔን እኔን ቀላት በአክስቷ ነው እኮ እኔ ጥቁሯ ተብዬ ማለት ነው። ከኔ ኮ ትንሽ መለስ ስላልክ ነው ፀሐይ፣ ያው አትቆሮኛል። እግር ኳስ ስትጫወት ምን ስትል አንተ ጠቁሯል። ግን በኔ ነው የወጣችሁና ደስ ብሎኛል። ሌ ሌላ ነገሯ እንግዲህ ያው አስተሳሰቧ

ቤት የምትታረሰው እናቷ ጋር ነው። ለሷም ለልጇም እንግዲህ ጥሩ የሚሆነው ብለን ያሰብ ነው። እንግዲህ ተመካክረው ማዘርጋ ነው የምትታረሰው ብለው። ስለዚህ አሁን ማዘር ቤት ነው ይሄድን ያለ ነው ለሰሞኑን ብቸኛ ነክ። እንዴት ነው አሁን ግን ትችለዋለክ ብቸኝነቱን? እያየን እንግዲህ ያው የሚተባበረን ሰው አይታም፣ አብሶ ደግሞ ያም ኬተሪንግ ታውቃለህ፣ ቁርስ ብሰራት ቃል ገብተዋል ነው። አዎ አንተ ቀን ሙሉ ስራ፣ አንድም ደግሞ እናቷ ጋር ያው የቀኑ ሙሉ ስራ ስለሆን ካንተ ማታ ማታ ላይ ያው እየሄድክ አዳር ደግሞ አለን እና አንዳንዴ እኛም ቤት ማጠብ ትችላለህ፣ መሲም አለው እያለች ነው። በየቤቱ እያዳረስክ ይችላል። አጋጣሚ ያው በጣም ደግሞ ምንድነው የሚለው በጣም ረጅም ነው። ረጅም በጣም ረጅም ነው። ሰማንያ ቀን ሰማንያ ቀን ነው። ቤት ከፈለጋችሁ

ሙጭጭ ይሄ ያለች አንድ እጃቸውን አንድ በቃ እንትን ነው መሰራባቸው አክሮባት ሰርከስ ነው ምሰራባቸው። ማርያምን እና በጣም እንደለመጡ ነው ማለት ነው። ስንሄድ ቤት ግልብት ግልብት ስታደርጋቸው ካለቀሱ አታሻቸውም ማለት ነው። ከዛ በላይ ደግሞ በጣም የማዘር ደስ የሚለኝ አይነት ስታዘጋጅላቸው አሁን ለምትታረሰው ማለት ነው። ወደ ሀያ አንድ ሀያ ሁለት እንደዚህ ጥራጥሬዎችን ነው ደባልቃ የአጥሚት እህል የምታዘጋጀው ማለት ነው። እድሃን ያለ በቃ ጠጥታችሁት፣ ከሁሉም ፕሮቲን ነሽ ቫይታሚን ነሽ ምንድነሽ ምንድነሽ፣ የሚቀር ነገር የለም። ያው መታረስ የምትፈልጉ ምናልባት ኤክስፒሪየንስ ወሰደ የምትፈልጉ እናቴ ጋ ያው በዶላር እየከፈላችሁ አገናኛችኋለሁ። እናመሰግናለን፣ ሹፌር እናመሰግናለን። አሁን ቤት እንግባና ደግሞ እስኪ ቤቱን ፏፏ ብትን ብትን እናደርገውና

ነው ማለት ነው። ለመጀመሪያ ጊዜ ልታቀባት ከተወለደች እስካሁን አላቀባትም። አሁን ራሱ ያንሳ አይሆንም

የእኔ እናት ናት። ግን ልብሱን ራሱ እናስቀየረዋለን። ከካሜራ ጀሮ ስም ይወጣለታል። እንግዲህ በቀጣይ ስሟን እንግዲህ ነው ትነግረናለህ። የምታስቡትን እኛም እንገምታለን። እኛም አይዲያ አምጡ ከተባለ እናመጣለን። እስካሁን ስላልተነገረን ስሟ